አሊያ ከጂያን ጋር ልውስጥ ተገብታለች። ዛሬ ደግሞ ካልተፋታን ብላ በቀጥታ የፍቺ ወረቀት ይዛ ነው የመጣችው። እሱም እንዲፈርም ፊት ለፊት እያስቀመጠችለን ነበረ። የሁሉ ነገር እየሆነ ያለው በሚኔ ፊት ነው። ሚኔ ሁለቱ የሚያደርጉትን ነገር በሙሉ እጇን አጣምራ እየተከታተለች ነው። ምንድ ነው የሚሆነው ብላ በደንብ ታያቸዋለች። ጂያንም ቢሆን ዝም ብሎ ወረቀቱን ይመለከተው ጀመረ። አሊያ እስኪ ፈረመው ብላ እየጠየቀችው ነበረ። ጂያን ለሰከንዶች ያህል ወረቀቱ ላይ ዝም ብሎ ከተመለከተ በኋላ ይህን እኮ እኔ ራሱ ማንበብ አይጠበቅብኝም፣ ችግር የለውም ብሎ ፈረመው። እንዲህ ፈርመው። አሊያ ባንዴ ነበር የደነገጠችው። ገረማት። እንዴት ፈጠነ፣ እንዴት ቸኮለ ብላ እያሰበች ነበረ። እምቢ ይለኛል ያስቸግረኛል ብላ ግምታ ነበር መጀመሪያ። አሁን ግን ፈርመው። እንኳን ደስ አለሽ እያላል ነው። ትኩር ብላ ይቸው። ሚኒም ደስ ብሏታል። ከዛ አሊያ አሃ እንደዛ ከሆነ አሪፍ ነው፣ እንደዛ ከሆነ ቆንጆ ነው። እሺ እንኳን ደስ አለ። ያው በመጨረሻም እንግዲህ በዚህ በንግግር እንፈታዋለን ብየ አልጠበኩም ነበረ። ጥሩ እንግዲህ ያው በቃ ሁለታችሁም እንኳን ደስ አላችሁ። እኔ ሊድ እያለች ነበረ። ወረቀቱን በእጇ ይዛ ጅያን ከሚኔ ጋ እዚሁ እንዲቀር እየጠበቀች ነበር ነበረ ከዛ ጃን ጥሩ ጨርሰናል ማለት ነው ጥሩ እሺ በቃ ትንሽ ትንሽ እንሂዳ እያላን ነበረ። አሊያ ገርሟት ታየዋለች። ሚኔ ደግሞ በአንድ በኩል ተናዳ ነበረ። ሁለቱንም ነገረ ስራቸውን ስትከታተል የነበረው ጃን እኔ በራሴ መንገድ መሄድ እችላለሁ አልኩህ እኮ ችግር የለም አንተ አታስፈልገኝም ብላ እየተናገረች ነው አሊያ። ነገር ግን ጃን እኮ አበርሽ ወስድሻለሁ አልኩሽ እኮ አትከራከሪ እያላት ይከተላታል። ሚኔ መልካም ቀን ብሏት እየወጣ ነበረ። ሚኔ በመፈረሙ ደስ ቢላትም ነገር ግን አሁንም ቢሆን ሁለቱ የሚለያዩበት መንገድ በጣም ውስብስብ እንደሚሆን ስታስበው እያበሳጫን ነበረ። ሁለቱም ተያይዘው እየወጡ ናቸው። ከኋላ ከኋላ ይከተላታል። ከዛ ቀረበ። ዶክመንቱ ላይ ፈርም ይልሻለሁ ። አዎ እንድፈርም ጠብቀሽ ነበረ፣ እንደውም እኮ በጣም መደሰን ነበረብሽ፣ ተደሰች እንጂ አላት። አዎ እደሰታለሁ፣ እደሰታለሁ፣ ግን ታውቃለህ፣ ከሚኔ ጋር በግዴታ እንሂድ ብለህ መለየት እኔን አናዶኛል በጣም ከፈለክ፣ እኮ ከእሷ ጋር እኮ መቆየት እኮ ትችል ነበረ። በራሴ መሄድችን ነበር አለችው። ይኸውልሽ፣ በመጀመሪያ ሲጀመር ማለት ነው ይህን ፋይል ማመልከት አለብሽ፣ ገባሻል አላት። ምን አገባ አንተ ይመለከታል? እንደ ይህ ጉዳይ እኮ ነው፣ የእኔ ህይወት እኮ ነው በማለት ትናገራለች። ታዲያ ጠበቃ አገኘሽ? አላት። ምን አገባህ? ጃኔው፣ ለራስን አታድክም እሺ። እኔ በጣም ብዙ ነገሮችን በራሴ የማረግ ችሎታን ፍላጎትም አለኝ። አሁን ሂድና ያቋረጥከውን ግንኙነትን ቀጥል፣ በደስታ ከእሷ ጋር መኖር ትችላለህ አለችው። አሊያ በጣም ራስሽን እያደከምሽ ነው። እሺ ሲጀመር ይኸውልሽ አንቺ በጣም ተናደሻል ይገባኛል፣ ነገር ግን በጣም ስሜት የሆንሽ ደግሞ አሁን ሌላ ነገር እያደረግሽ ነው ያለሽው። ምንድነው እቆ ያናድደሽ? ምንድነው ያበሳጨሽ? እንዴት አሁን ምን ሌላ ትበሳጫለሽ? አላት። እኔ አንተ ያናድድከኝ መጀመሪያ እኔን ደብቀኝ ስለነበር ነው። ለምን ደብከኝ? ለመደበቁ አስፈለገ? በል ተናገር። መደበቁ አስፈላጊ አልነበረም ነበረ። ፊት ለፊት ሁሉንም ነገር ብነግረኝ ግልጽ ብትሆን ጥሩ ነበረ፣ ግን ዋሽተኛል። ጃን ይህን መቼ የሚቀራል አላለለ ይሄ ነው ችግሩ። እሺ አለችው። ታዲያ ፊት ለፊት የተቀምጠሽ በእሷ ፊት እኔን ማስፈረምሽ ነው መፍትሄው? እኔ ችግር የለም አንቺ እንድታዝኝ አልፈልግም። ሚኒም ደስ አላት። አንቺ እሷም ደስ ይበላችሁ ብዬ ፈርም ያለው ና ስትፈልግ የነበረው አላት። አዎ ይሄ ነበረ፣ ይሄ ነበረ። ገና ፈታሉ። ስማ በአንድ ችሎት ነው የምፈታ፣ ያለ ምንም ቀጠሮ። በአንድ ጊዜ እሱን አብረን እናያለን፣ አለችው። እንዲህ እያለች ስታስፈራራው ከዛ ስትሄድ ስትሄድ እሱን ነው የምታስቢው? አላት። ቆም ብላ አየችው። አ ምን አስበ ነው? ታዲያ ምን ማለት ነው? አለችው። በጣም አሪፍ፣ እስኪ እንደምንፋታና እንደማንፋታ የምና የምናየውናል፣ አላት። ጂያን ምሩ የምታወራው ወረቀቱ ላይ ኮፈረማልኩ ምንድን ነው ነው አለችው። ታዲያ እዚህ ወረቀት ላይ ለሁለት መፈረም ታዲያ ፍቻችንን ያረጋግጧል ነው የምትይው? እኔ ዳኛው ፊት ቀርቤ ፊት ለፊት የሚሰማኝን ስሜት እስካልተናገርኩ ድረስ ምንም አይፈጠርም አላት። ጃን ፈልገ ኩን ይፈረምኩ ምን እያልክ ነው ያለው አለችው ተናዳ። እኮ አልኩሽ እኮ በቃ ሁሉም ነገር ፍርድ ቤት እንነጋገራለን አልኩሽ እኮ ዳኛው ፊት ሲሆን የማወራውን ነገር እኔን የማውቀው አላት። እሺ አሁን ደግሞ ምንድነው የምትለው? ለምሮ የምታደክመኝ አብዳል እንዴ? ቆይ አንተ እየሸወርከኝ ነው አለ። አሁንም ቢሆን እየቀለድክብኝ ነው አለ። እያታለልከኝ ነው አለ። ለምሮ ማትፋታው ከኔ ቃ ምን ላርግ? ቆይ ለምሮ የምፈልገኝ? ቆይ በቀላሉ እኮ ነበር ቅድም የፈረምከው ሰብ ከሚኔ ጋር መሆን ትችላለህ እኔ ግን ተወኝ እሺ ተወኝ በቃ ኔ ነው የለን አሁን ሂድ እኔም በራሴ መንገድ ሄዳለሁ ለዳኛው የፈለግከውን ነገር ንገረው እኔ ግን በራሴ መንገድ ፈታለሁ ጎበዝ ጠበቃ ቀጥራለሁ አለችውና ትተው ልትሄድ ነበረ እሱን አብረን እናያለን እያለ ይከተላታል እሷም ደግሞ እሱን አብረን እናያለን እያለች ዝም ብላ ፊት ፊት ስትራምር ነበረ አሁንም ይከትላታል በአንድ በኩል አሊያ ስሜታ ሆናለች ታዲያ ለዳኛውም ልነግሪ ነው እስኪ ምንድው ማገጠብኝ ልትይ ነው እንደዛ ነው እንደዛ ብለች ተናገረች በቀላሉ ልትፈችኝ ነው እስኪ ተናገሪ አላት አይመለከተም አይመለከተም አለችው ምናልባት ለዳኛውም ያው ከኔ ጋ ከተጋባበ በኋላ ከእሷ ጋር ሆነው ያቅም ብለሽ ብነግርም ደስ ይለኛል። ምክንያቱም እውነታው ይሄ ነበረ እያላን ነበረ። አረ እባክህ እሱኔ ነው አይመለከተኝም። ታውቃለህ፣ ስሜት የማይስጥ ነገር ነው እያወራ ያለው ስሜት የማይስጥ ነገር ነው የምታስበው አለችው። ከዛ ሱ አሁን የፈረምኩት ወረቀት በነገራችን ላይ ምንም አይነት ጉልበት የለውም ምንም ጥቅም የለውም ሲላት፣ አሊያ በጣም ተበሳጨች። ትበሳጭና ጉልበት የለው ማል ሀይል የለውም ብላ ቀደደችው። ምን እያርክሽ ነው አላት። ጉልበት የለውም አላልክም? በራሴ መንገድ ማድረገውን ነገር አውቃለሁ። አይመለከትም። ግን አንተ አሁን አትከተለኝ ዝም ብለህ በቃ አለችው። እሱ ግን እየተከተላት ነው። አሊያ እባክሽ ነገርን ተው እባክሽ፣ ምን እያሰብሽ ነው ያለሽው? ለምንድን ነው ግን እንደዚህ የምትሆኙ አላት። እንደ ማድረግ ያለ ነገር እምቢ የምትለኝ ከሆነ አሁን በመንገድ ጣልቃ የምትገባብኝ ከሆነ ልጄን ይዤ ወደ መጣሁበት መለሳለሁ አለችው። ማንፈቀደልሽ አላት። ከአንተ ፈቃድ መጠበቅ አያስፈልገኝም። ይውልህ በራስሽ መሄድ ትችያለሽ፣ ችግር የለም ብለኛ ነበረ ባለፈው ዕለት ፓስፖርትሽን ፍለፊት አስቀምጫው አላልከኝም? አስቀምጫለሁ። እኔም በአሁኑ ግን ማለት ነው አይን አይንህን እያየኝ ነው ወደ አውሮፕላኑ የምሳፈረው ወደ ኋላ ብያ ለመለስም እሱን አብረን እናያለን አለችው። ደሞን ሀሳብ ከየት ነው የመጣሸው እያላ ነው። ከዛ በዚህ አጋጣሚ እናቱ የነገረቻትን ነገር ነገረችው። ወይዘሮ ሰዳከት ያለቻትን ሀሳብ ጫፍጫፉን ስትነግረው በጣም ነበር የተበሳጨው ነው ከዛ የሆንም ቢሆን ይከተላታል። ይኸውልሽ፣ ሁሉንም ነገር እርሽው አሊያ፣ ተዩ በቃ ተዩ በቃ እጅያን 18 ዓመት እስኪሞላው ድረስ እኔ እናንቺ አንድ ላይ እንደምንሆን ቃል ገብተን ነበረ አላት። እሱማ መጀመሪያ ሰቷሽን በፊት ነበረ አለችው። ታክሲ ውስጥ ልትገባ ነው፣ በሩን እያያዘባን ነው ጂያን። በሩ ሊቀቅት ወይም በቃ ብላ ወደ ታክሲ እየገባች ነው። ከዛ ሄደች። ጂያን ስሜቴ ይሆናል። ከዛ ወደ ጠበቃው ኤሮል ደወለ። ሄሎ ኤሮል፣ እየሰማኝ ነው? ይኸውልህ፣ አሊያ ማለት ነው የፍቺ ወረቀት እያስገባች ነው አለው። ወይኔ አምላኬ ሆይ፣ እንደገና ሌላ ጣጣ። እሺ፣ ለምን ነበረ ማለት ስለሚን ያወቅች እንዴ? በማለጠቆ ምን አገባ ምን አገባ? ኤሮል ያገባል አለው። እንዴ ጂያን፣ እኔ እኮ ጠበቃው ሁሉንም ነገር ማወቅ አለብኝ። እሺ ለማንኛውም ሆን ምንድን ነው ታዲያ የሚያስፈልገው ብሎ ኤሮል ጠየቀ። ይውልህ እንዳለ ሚዲያት ያሉ ጋር ጠበቃዎች ጋር ደውለ ማለት ነው። በፍጹም አንድም ጠበቃ የእሷን ጉዳይ እንዳይስ ታደረጋለ አለ ያራጃጃን ችግር የለም እንዴ የራሳችን ግሩፕ አለን አደለ እነግራችኋለሁ። እሺ ይሉናል አታሰብ እያሉ ነበረ ኤሮል እየቀለልኩኝ ያለ ለማታሹፍ እያለ ስልኩን ዘጋው። ጃን ተናዶ ወደ ቤት ይመለሳል። በሌላ በኩል ሚን ደወለችለት። ስትደውልለት ሚኔ ይውልሽ አትደሰች እሺ ወረቀቱ ላይ ስለፈረምኩኝ እፋታለሁ ማለት አደለም ብሎ ስልኩን ዘጋባት። ተናዳ እየተመለሰች ነበረ። ሚን ያልጠበቀችው ነገር ነው የሆነው በአንድ በኩል አሊያ ጠበቃ እየፈለገች ነው ታክሲ ውስጥ ሆና፣ ከዛ በድንገት ወደ አንድ ቦታ መጣች። ታክሲውን ካስቆመች በኋላ ወረደች። ከዛም ወደ ውስጥ እየገባች ነበረ። ለፍቺ ጉዳይ እንደመጣች ነገረችው። ጠበቃውም እሺ እያለ ጉዳዩን ካዳመጠ በኋላ እሺ ስምሽም አልበል አላት። እኔ አልያል ቦራ እባላለሁ አለችው። ትንሽ ደነገጠ። ደንግጦ ዞር ብሎ አያት። እየኔ መቤት የጃናል ቦራ ሚስት ነሽ ብሎ ጠየቃት። አዎ አለችው። እንዲህ ያለችው ግራ ገብቶ ሲያስብ ስልክ ተደወለለት። ጠበቃው ኤሮል ነበር የደወለለት ሄሎ አቶ ኤምሬ እየሰማኝ ነው? ኤሮል አልያል ቦራ ማለት ነው የጃናል ቦራ ሚስት አንተ ጋር ከመጣች ጠበቃ እንደፈለገች ከነገረች በፍጹም የሷን ሀሳብ እንዳትቀበል፣ አለ በዚያ የሚሆነውን ነገር ታውቀዋለህ። እሺ አለው፣ እሺ ችግር የለም ገብቶኛል፣ ገብቶኛል፣ ችግር የለም ብሎ ጠበቃው ስልክ ካናገረ በኋላ እንደገና መጥቶ ተቀመጠ። ከዛ አልያን ተመለከታትና ወይዘሮ አልያ ይቅርታ አድርጊልኝና በጣም አስቸኳይ አጣዳፊ ጉዳይ ገጠመኝ፣ በተወሰኑ ሰዓታቶች ውስጥ ከከተማ እወጣለሁ አላት። ተው እባክህ የት ልትሄድ ነው ከከተማ ወጥተህ እስኪ ንገረኝ አለችው። ዝም ብሎ ያያታል። በቃ እናንተ በፍርሃት ብቻ ነው ስራችሁ ምሰሩ ማለት ነው፣ በጣም ያሳፍራል፣ ያሳፍራል በጣም ብላው ወጣች። በሌላ በኩል ዜሬን በጠዋት ወደ ትምህርት ቤት ልትሄድ ነው። ጨንቋታል። ደሚር ትናንትና ያላት ነገር ነበረ። አሁን ትዝ የሚላት እሱ የነገራት ነገር እየደጋገመ ባይምሯ ይመላልሳል። በተለይ ደግሞ ወንድምሽን ወይም ከሀያ ምረጪ ያላት ነገር። ከዛ ልብሷን ቀይራ እየወጣች ነው። ከዛ ወደ ትምህርት ቤት እየሄደች እንደሆነ ለእናቷ እየነገረቻት ዜሬን እስኪ አንድ ጊዜ ለሁለት ደቂቃ እናውራ አለቻት። ከዛ ሁለቱም ተቀምጡ። ነይ ቁጭ በይ፣ ቁጭ በይ አለቻት። ዜሬን እየተቀመጠች፣ ይኸውልሽ የኔ ልጅ ዜሬን፣ ያለንበትን ሁኔታ ትረጃለሽ፣ ታውቂያለሽ። ለአንቺ አዲስ ነገር ምን፣ የምነግረው ነገር የለም። የወንድምሽ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ምን እንደምልሽም አላቅም። ወንድምሽ ደህና ሆኖ ከዚያ እስር ቤት መውጣት አለበት። የአባትሽ ጉዳይ ስታርስ ተስፋ የለውም፣ ግን ሻሂን ገና ወጣት ነው፣ እዛ መቆየት አይችልም። እና ደሚር የሆነውን ነገር ነገረኝ። ይኸውልሽ በቃ ደሚር ለአባትሽም የተፈጠረውን ነገር ነግሮታል፣ እና አባትሽም እሺ ብሎ ተቀብሏል። የኔ ልጅ ይኸውልሽ፣ ይህን ነገር እምቢ እንደማትይ እርግጠኛ ነኝ አለቻት። ዜሬን ዝም ብላ ታዳምት ጀመረ። እናቷ ቪዳን ዜሬንን ለማሳመን ብዙ ነገር እየተናገረች ነው። ነገር ግን ዜሬን ትረበሽ ጀመረ። በቃ እኔ ወደ ትምህርት ቤሊት ብላ እየደች ነበረ። ከዛ ቪዳን እያለቀሰች ነው ልጆች ምን ያለበት አንድ ቀን እንኳን ትንሽ ቢስቁልኝ ብላ እያለቀሰች። ዜሬንም ብትሆን ከቤት ከወጣች በኋላ በር ላይ ተቀምጣ እያለቀሰች ነበረ። በአንድ በኩል ካያ ቤት ውስጥ ቁጭ ብለዋል። ሽጉጥ በእጁ ይዞ ዝም ብሎ ሽጉጥ ሽጉጡን ይመለከታል። ድንገት ናሬ መጣች። ታላቂቱ ናሬ ከመጣች በኋላ ወደ ውስጥ እየገባች ከግን ጭንቅላት ማሰብ አቆመ ማለት ነው። እስኪ ጠጋ በል፣ ጠጋ በል በማለት አጠገቡ ተቀመጠች። ሽጉጡን እየተቀበለችው ነበረ። አንተ ግን ምን እያስብክን ያለው ብትሞት ስቆይ፣ ምንን ነገር ነው የደረግከው? አረባ ከተጠንቀቀ ለምድረ ሰው የሚለ ማሰማው ለምድረ ወንድም የሚለን ነገር ማሰማው። ከእኛ ኮ በአንድ ምክንያት ኮ ተጨንቀን ኮ ልንሞት እኮ ነው። እንዲ የሻይን ጉዳይ እስኪረጋጋ ድረስ እስኪፈታ ድረስ ትንሽ እንኳን አጠብቅም? አትረጋጋም። በቃ አንተ ሁሉም ነገር ማጋጋል ነው ስራ አለችው። እንዴ ታዲያ የሻይን ጉዳይ እስኪፈታ ረስና መጠበቅ አለብኝ እንዴ? የሻይን ጉዳይ ደግሞ እንዴት ብሎ ነው የሚፈታው? እንዴት ብዬ ነው የምጠብቀው? ሻይን እኮ ኃይለኛ ወጥመድ ውስጥ እኮ ገብቷል። እስኪ ምናልባት ሻይን ከእስር ቤት ካልወጣስ ምንድን ነው የማደርገው? ካልወጣስ፣ ናሬ መልሽልኝ እስኪ። አንቺ ብዙ ነገር ተስፋ እያረግሽ ነው፣ ግን ካልወጣስ? ማን ያውቃል ብሎ ጠየቃት። እሷ ራሱ የባሰ ደነገጠች። ታስብ ጀመረም። ጃን ከደቂቃዎች በኋላ ወደ ቤት እየመጣ ነው ያለው። ጃን ወደ ግቢ እየገባ ትንሽ ፊቱ ላይ ብስጭት ይታያል። መንገድ ላይ እነ ሙዛፈር ሰላም እያሉት ጃኔት ነው ያለው ብሎ ጠይቃቸው ኪችን ያለው እያሉት እየመለሱለት ዝም ብሎ ባጠገባቸው አለፈ። እንዴ ዛሬ ወንድሚ ጃምኖ ሆኖ ይባባላሉ፣ ከድር እንዲሁ ሙዛፈር። ከዛ ጃን በቀጥታ ወደ ዋናው ሳሎን እየገባ እናቱ ተቀምጣ ነበረ። እማዬ እዛ ጋር ተቀምጠሽ ምን ብዬ አስጠንቅቄሽ ነበረ? በእኔና በአሊያ ጣልቃ አትግቢ ብዬሽ እኮ ነበር አደለ? ምንም ነገር ብታስቢ ጣልቃ እንዳገቢ ብዬ አስጠንቅቄሽ ነበረ አደለ? እማዬ እያላነው ድንገት ካህና ናሬ ወደ ውስጥ እየገቡ ነበረ። እማዬ ለምኖ እንደዚህ የምታደርጊው ለምንድን ለአሊያ የማይረባ ነገር የምንነግሪያት ምንድን ነው ነገሩ? እያላ ነበረ። ከዛ ናሬ ገብታ ወንድሜ ምን ተፈጠረ ትለዋለች። ደሞ ማዬ ምን አረገሽ በሆነ ብሎ ካያም እየጠየቀ ነበረ። ሰዳከት ሶስቱ ልጆቿ ሲረባረቡባት ዝም ብላ ነው የምታደምጠው። ማዬ ይሄን ነገር ወቂ፣ እኔ አሊያን መቼም ቢሆን አልፈታት፣ መቼም ቢሆን ከሷ ጋር ልፋታም። እሺ ይህን ጠንቀሽ እወቂው፣ በዚህ ጉዳይ ጣልቃ ትግቢ ማዬ እያስጠነቀቁች ነው እያላ ነበር። የምን ፍቺ ምንድን ነው ነገሩ? ምን እየተኬደ ነው ያለው ብላ ናሬ ጠየቀች። አምላክ ይው ይላል ካያ። ይልሽ አሊያ ከኔ ጋር ከተፋታች ቤት እንደምትገዛላት ቃል ገባችላት፣ አሁን ማዬ ነገር ታረጋለች ብሎ ይጠብቃል በማለት ተናገረች። እማዬ ምንድነው የምታስብ? ለምሬ ሰው በጠብጭው ውስጥራ ነበር። ዝም በይ አንቺ፣ ማንም የጠየቀሽ የለም ዝም በይ። ግን በዚህ ሀሳብ ባትስማማ ኖሮ ናታረግም ነበረ። እሷ የሚጠቅማትን ነገር ታውቃለች። እኔ ሀሳብ ብቻ ነው የቀረብኩት እያለች ነው። ድንገት እሙ የሆን ነገር ለማምጣት ወደ ውስጥ እየገባች ጫፍ ላይ የሆነ አይን ነገር ሰማች። በረጋ ሆና ከሰማች በኋላ በጣም ደንግጣ ግራ ገብቷት ሄደች። ጃን ደግሞ ይሄ የመጨረሻ ውሳኔ ነው፣ ከአሊያ ጋር መቼም አልፋታም በማለት እየጮ ነበረ። እናቱንም አስጠንቅቆ ይወጣል። ናሬ እንዲሁም ከእናታቸው ጋር እየተከራከሩ ናቸው። ጃን እናቱ ባረገችው ነገር ስሜት ሆኗል። ተናዶ እየወጣ ነበረ። በሌላ በኩል ህፃኑ ጂያን ደግሞ ከከደር ጋር እየተጫወተ ነበረ። ፎቶ እያየ ስዕልም እየሳለ ነው። ከዛ እነ እሙ ኧረ በጣም ነው የሚያሳዝ ነው፣ ጂያን እና ወይዘሮ አሊያ ከተፋቱማ በቃ የኛ ሚወትኩ እያለች ስትናገር ነበረ። እሞ እንደዚያ ነገር አይፈጠርም ዝም በይ እስኪ ይላታል ሙዛፈር። ኧረ በጣም የሚያሳዝን ነገር ነው፣ የሚያሳዝን ነገር ነው። ወይዘሮ ሰዳከት ግን በቃ እንዴት በጣም አስቸጋሪ ነው የሷ ነገር ይባባላሉ። ጂያን ተናዶ በውጭ በኩል ወጣ። እያሰበ ነው ያለው። በአንድ አቅጣጫ ይመለከታል። ከና ናሬ ወደሱ እየመጡ ናቸው። ወንድሜ እንዴት ነህ አሉት። ከዛ ዝም ብሎ አያቸው። ታዲያ እንዴት ነው አሁን ፋይሉን አስገባች ነው የምትለው ወደ ፍርድ ቤት? ብለው ጠየቁት አ ታስገባለች፣ ማስገባቱ አይቀርም ታስገባለች እያለ ነበር። ድንገት መጣች አሊያ። አሊያ ስትመጣ ሶስቱንም አንድ ላይ አየቻቸው። ሶስቱንም አንድ ላይ ካየቻቸው በኋላ አስገባለሁ፣ አስገባለሁ፣ ጠበቃ አገኛለሁ። ጃን እየሰማ ነው። ከዛ በኋላ የፈራው ነገር ይደርሳል። እሺ አንተ እንደፈለግ በከተማው እየዞር ሁሉንም ጠበቃዎች ልታስፈራ ትችላለህ። የአንተን ስም ሲሰሙ እንደ መንፈስ እንዳየሆኑ ነበር የደነገጡት። ነገር ግን የሚሆነውን ነገር እንያውቃለሁ እያለችው ነበረ። ከዛ ጃን ወደ አሊያ ቀርባለ። አሊያ፣ እስኪ አንዲ ውስጥ ገብተን እናውራ አላት ከዛ እሷ ቶሎ ብለ ወደ ውስጥ እየገባች ነው። ከዛ ጃን ይከተላታል። ከያና ናሪ የሁለቱ ጥንዱ ጭቅጭቅና እንደዚህ መሆን ግራ ግብት ብሏቸው ይመለከታሉ። አሊያና ጃን ወደ ክፍላቸው ከገቡ በኋላ አሊያ ወዲያው ፓስፖርቷን እያወጣች ነበረ። እነዚህም ፓስፖርቶች ከዚህ ባነሳቸው ይሻለኛል አለች። የልታረጊያቸው ነው አላት። የትስ ባረጋቸው ምን አገባ አለችው። አይ ካዝ ነው ተሰብሯል ብሎ ነገራት። የባንክ ካዝነው ይቀመጣል ምንም አታስም ሮ ከኔ የሚፈልገው ቆይ አንተ ጃን ይሁለ በመንገዴ ጣልቃ ትግባ እሺ፣ በመንገዴ ጣልቃ እየገባ አትረብሺኝ አለችው። እገባለሁ እገባለሁ ምንም አትጠራጠሪ አላት ጃን እፈትሃለሁ እየሰማ ነው በአንድ ጊዜ ነው የመፈታ። ይሄ ደግሞ መብት አለኝ እያለችው ነው። እስኪ እሱን ለዳኛው ትነግሬዋለሽ እሱን ለኔ ሳይሆን ለዳኛው ነገር እሱን መስማት ያለበት አላት። እንደ ፈሪ የሆንክ ነው የምታረገው ነገር በሙሉ ምንም አይነት ጥቅም የለውም። ይኸውልህ ምን እንደሚፈጠር በኋላ ታውቀዋለህ። እኔ ሁሉንም ነገር እናገራለሁ። ይሄ የምታደረገው ነገር ከስነ ምግባር ውጭ ነው አለችው። ህይወት እንደዚህ ናት አሊያ፣ ህይወት እንደዚህ ናት ተስማምተን ነበር አላት። ስምምነታችን ፈርሷል አለችው። ከዛ ጠበቃ እንዳላገኝ የምታረገውን ነገር አቁም፣ እፈታለሁ እያለችው እየጫዋች በቀጥታ ልትወጣ ነው። ከዛ ጃን በአንድ በኩል እሱም ቢሆን ይኸውልሽ ከሚኔ ጋር ስላለው ነገር እነግርሻለሁ፣ ሁሉም ነገር ተስተካክሏል አላት። አልፈልግም፣ አልፈልግም አሁን ረፍዷል፣ በጣም ረፍዷል። ተወይም በቃ ብለው እሷ ራሷ ጥታ ወጣች። ጃን ቆም ብሎ ያስባል። በሌላ በኩል ናሬ ህፃኑን ጃን ዥዋዥዎ እያጫወተችው ነው። ከዛ ወደ እነሱ አሊያ እየመጣች ነበረ። አሊያ ቆም ብላ ዝም ብላ ታያለች። ከዛ ጃን ከቤት እየወጣ ነበረ። አሊያ ነይ የስራ ቦታ ልውሰድሽ አላት። አልፈልግም፣ አያገባም አለችው። ከዛ ምንም ሳይላት መኪና ውስጥ ገብቶ ከነሞዛፈር ጋር እየሄደ ነበረ። ድንገት ከዛ ሰዳከት ብቅ አለች። ሰዳከት ከአሊያ አጠገብ እየቆመች ነው። ናሬ ስታያት ነገሩ ምንም ደስ እያላት አይደለም። ከዛ ወደ እሷ ከቀረበሽ በኋላ ሰዳከት አሊያ ላናግርሽ እፈልጋለሁ እስኪ ትንሽ እናውራ ኔሄደች አለቻት። ከዛ ባንድ በኩል ናሬ ልትመጣ ነበር ናሬ እንዳመጪ ተናግሬያለሁ ብላ የጮች ነበር ሰዳከት። ከዛ አሊያ ሰዳከትን ትከተላታለች። ሁለቱም ተያይዘው ወደ አንድ ክፍል ገቡ። ወደ ዋናው ሳሎን ከመጡ በኋላ አሊያ በጣም ኮርቼብሻለሁ፣ ጥሩ ስራን የሰራሽው ትክክለኛ ነገር ነው ያረክሽው አለቻት። ወይዘሮ ሰዳከት ብዙ አትደሳሰቺ፣ ልጅሽ ይኸውልሽ መንገዱን በሙሉ እየዘጋጋብኝ ነው። ይሄ ነገር ላይሳ ልታከ ይችላል። የአንቺ ልጅ አለፋታም እያለኝ ነው። እኔ ምላርክ አለቻት። ምንም አታስብ፣ ዋናው ነገር አንቺ ውሳኔ መወሰንሽ ብቻ ነው። ሌላው ነገር በሙሉ ይስተካከላል። ሌላው ነገር እንዳለ ቀላል ነው። በአሁኑ እንግዲህ ጠበቃ እንዳታገኝ ሊከለክልሽ ይችላል። ነገር ግን ምንም አታስብ፣ እኔ ጎበዝ ጠበቃ አገኝልሻል ነው። በፍቺ ጉዳይ በጣም ጎበዝ የሆነ ጠበቃ፣ በአንድ ጊዜ ነው መፈችው። ምን ታያለሽ አለቻት። ወይዘሮ ሰዳከት፣ እኔና አንቺ አልተግባባንም መሰለኝ። ይኸውልሽ ይህን ሀሳብ የተቀበልኩት አንቺ ቤት ስለምትገዥልኝ ምናምን ነገር አለምሽ፣ በቃ መሆን ስላለበት ነው። መሆን ስላለበት ነው። እኔ የማረቀው በቃ እያለቻት፣ ወይዘሮ ሰዳከት፣ ምንም አታስቢ፣ ችግር ትላታለች አለ ደግሞ እኔ ፍቺ ከፈጸምኩኝ ከጂያን ጋር ልጄን ይዤ ከዚህ እሄዳለሁ ስትላን ነበረ። እሱማ የማይመስል ነገር ነው ብቻ ባህሪሽን አስተካኪ። ባህሪሽን ካስተካከልሽ አዲሱ የተገዛው ቤት ውስጥ ገብተሽ ከልጅሽ ጋር ትኖሪያለሽ። ግን አንዳንዴ ሞኝ ሴት አቱኝሽ እንደ ብል ሴት ቢያንሳስ መስ አለ በዚያ ብዙ ታስቀይምኛለሽ ልሽ ጂያን ከዚያ ሄድም የልጅ ልጄን ከዚህ ወስደዋል ብልሽ ብታስቢ ከኔ ጋር የማይሆን ጦርነት ጽኖ የምትገቢው አለቻት። ከዛ አሊያና ሰዳከት እንዴት ተፋጠው፣ ድንገት ናሬ መጣች። ከዛ ሰዳከት ያልኩሽን ነገር አድርጊ፣ ቀላል ነው የተቻለ ፍጥነት ቶሎ ተፋቱ እያለቻት ዞር ከማለቷ ናሬን ፊት ለፊት አገኘቻት። ናሬ እች ልጅ ምንም ነገር እንዳታርግ እንዳትዣት የፈለገችውን ነገር ታርገ አያገባሽም ብላት እየለች ነበረ። ናሬ ወደ አሊያ እየቀረበች ነው። ግን አሊያ ይህን ነገር የምታረዩ አውቀሽ ነው ወይስ ተናደሽ ነው እያለቻን ነበር። አሊያ አይ በቃ በሁሉም ምክንያት ብዙ ምክንያት አለኝ ስትራ ነበረ። እኔ የምልሽ ለወንድሜ ግን የሆነ የሚሰማሽ ስሜት አለ እንዴ ብላ ናሬ በግልጽ ጠየቀቻት። ምን የምን ስሜት? ኧረ ናሬ አንዳንዴ ደግሞ ስሜት የመጽ ነገር ነው የምታወሪው አለቻት። እሺ እሱስ ለአንቺ ስሜት ካለው ማን ያውቃል። ግን እንደዚህ ስሜት ሳይኖርሽ ነው እንደዚህ ሆኘው በሚኔ ምክንያት የተናደርሽው እኮ የሆነ ስሜት ስላለች ነው አለቻት ናሬ። የማይመስል ነገር ነው የምታወሪው ትላለች አሊያ። ይኸውልሽ አሊያ ኔ እንዳንች እኮ ሴት ሆነኝ ስሜትሽ ይገባኛል፣ እረዳለሁ። አባክሻት ትከራከረኝ አለቻት። እኔ ለጃን ምንም አይነት ስሜት የለኝም። በተቻለ ፍጥነት ልፈታው ነው የምፈልገው ከህይወቴ እንዲወጣ ብቻ ነው የምፈልገው ብላ አሊያ ትከራከራለች። ናሬ እያዳመጠቻት ነው። ጃን በሌላ በኩል ወደ ቢሮ መጥተዋል። ከአጎቱ ጋር እንዲሁም ከጠበቃቃቁጭ እያወራ ነበረ። ከዛ አጎቱ ሄደ። ከዛ ከወንድሙ ጋር እንዲሁም ከሄሮል ጋር እያወራ ነበረ። ድንጋት ሴዳት እንደተያዘ መጥቶ ከድር እየነገራቸው ነበረ። ጃን ሊከተል ጃያን ወደ ሴዳት እየሄደ ከያል ይመጣ ነበረ። እዚሁ ጠብቀ፣ የትም እንዳትሄድ ብሎ እየተቆጣው ነበረ። ከዛ እሱ ይወጣል። በሌላ በኩል ቪዳል ልጇን ሻይንን እንዲሁም ኤጀመለን ለመጠየቅ እስር ቤት መጣች። ከዛ ሻይን እስከሚመጣ ድረስ ከየጀመል ጋር ስታወራ ነበረ። ደሚር ነግሮኛል ነግሮኛል በእርግጠኝነት ሻይን ከዚህ መውጣት ስላለበት እሱ ቀጣይ የአልቦራ ቤተሰብ መሪ መሆን ስላለበት ዜሬን ግዴታ ደሚርን ማግባት አለባት በማለት ነገራት። ታዲያ ይህንን ለሻይን እንዴት ብለን ነው የምንነግረው? እያለችው ነው። እንነግረዋለን እንነግረዋለን ግን አሁን አይደለም። አሁን በተለይ ስለ ቪዲዮ አንነግረውም። በተለይ ደግሞ ዜሬ ለእሱ ብላ ደሚርን እንደምታገበው ከነገር ነው ሻይልም እየተባባሉ ነበረ። ሁለቱም እንደዚህ ተቀራርበው እያወሩ ድንገት ሻይን መጣ። እናቱ ዘላው እያቀፈችው ነበረ። ከዛ ሻይን ተቀመጠ። እንዴት ነህ ብላ እናቱ ለች እንዴት ይሆናል፣ እኔ የአባቱ እያለውለት ያ ሴዳት እየተባለ የማይረባ መጥቶ የሆነ ጉዳት እንዳያደርስበት እኔ እያለውለት አንድ አይኔን ከፍቼ አንድ አይኔን ዘግቼ እኮ ነው የምተኛው ብሎ ይናገራል። ከዛ በኋላ ስለ ዜሬን ጉዳይ ተነሳ። እህቴ እንዴት ናት ብሎ ሻይን ሲጠይቅ፣ እንዴት ትሆናለች ይኸውልህ ዜሬን ከዚህ በኋላ ቀና ብላ አንድም ወንድ መመልከት አትችልም። ታግታ ነበረ ታግታ ተጠልፋ ተወስዳ ነበረ። ከዚህ በኋላ የሚሆነው ፈጣ እቀው ነገር ግን ደሚር ብቻ ከፈጣሪ የተላከልን ብዙ ተስፋ የምናረግበት ሰው ነው እያለ የጀመር ሲናገር፣ ሻይን አባይ ምን እያልክ ነው ያለው አልገባኝም ይላል። ያልኩማ እና ዜሬንክ ሊጋቡ ይችላል አለው ከዛ ሻይን ተናደደ እንዴት ሊሆን ይችላል ብሎ ተናድዶ እየጠየቀ ነበረ ሌላ ወንድ የለም እንዴ ሌላ ሰው የለም እንዴ ብሎ እየተመለከተ ነበር ማን አለ ልጅቷ ከዚህ በኋላ ክብሬ ላትም እኮ ነው የመለ ደሚር ለኛ እየተላከ ሰው ነው እሱ ደግሞ ለኛ ይጠቅመናል ሻይን ተረጋጋ እያለው ነበረ ሻይን ማይ እንዴት ነገር ትፈቅጃለሽ እያለ እየጠየቀ ነበረ በአንድ በኩል እጀመል ቶ እርሷ በቃ እያለው ነው ናሬ እንዲሁም አሊያ ቁጭ ብለው እያወሩ ናቸው አሊያ አሁንም ቢሆን አሳማን አልቀየረችም በአንድ በኩል ናሬ የሻይን ጉዳይ ያሳስባታል ይልሽ ሻይን ከእስር ቤት ይወጣል ተረጋጊ እያለች እሷ ናሬን ታረጋጋታለች። ናሬን ብትሆን አሊያን በተሯ እያባበለች ነው። አሁን ጃን በቀጥታ ሴዳት ወዳለበት ቦታ መጣ። ሴዳት በጃን ሰዎች ተይዘዋል። ጃን ከመጣ በኋላ ሽጉጡን እያቀባበለ እያወጣ ወደ ጭንቅላቱ እየደቀለ እናንተ ሽጉጣችሁን አወርዱ እያሉ ነበረ። ከዛ ወደ ሴዳት ተጠጋ አንረገልንገረ ከህናት ከዚህ በኋላ ከአጠገብ እንዳደርስ ሻይንንም አትነካውም። ሶስተኛ ደግሞ ማለት ነው እኛ የጠየቅነን ገንዘብ በሙሉ እንሰጣለን፣ ከዛው ትቀበላለን፣ ከዚይን ነገር ትረሰዋለን ብሎ እያስፈራረው ነበረ። ጃን እንዲህ ብሎ ካስፈራረው በኋላ በቀጥታ ከሰዎቹ ጋር ሆነው እየተመለሰ ነበረ። ሴዳት እዛው ቆሞ ያስባል። ድንገት ደሚር መጣ። ሴዳት ሴዳት፣ መጥፎ ጥመድ ውስጥ ነው የገባው። እስኪ ቆይ፣ ይኸውልህ ለሴዳት አሁን አንተ አባት ሞቷል። አባት በሞቱ በጣም አዝኛለሁ። አጎቴ ማሙት በጣም መልካም ሰው ነበር፣ ጥሩ ሰው ነበረ። ፈጣሪ ነፍሱን በገነት ያኖረው። ለማንኛውም አሁን አንተ አባት በሞቱ ምክንያት ጥሩ ድላ ይወድቃል ይሄ ማለት የቤተሰቡ መሪ ነው ማለት ነው። ሴዳ ጭንቅላትን ተጠቀም ጅል አቱን ጂያን የሚሰጥ ገንዘብ በቂ አይደለም፣ ይገባኛል። ነገር ግን ለቢዝነስ ይሆናል። ሞኝ ሞኛቱን ከዚህ በኋላ አንተ እንዴት አርገ በሰፊው እንደምትበቀላቸው ማሰብ ነው እንጂ ያለበት በትንንሽ ጉዳዮች እንደዚህ እየተደናቀፍክ ራስን የማትበጠው ጣጣ ውስጥ መክተት የለብን ብሎ መከረው። በአንድ በኩል እነ ኦሞና ፓኪዜ ጂያን እንዲሁ አሊያ እንዳይፋቱ በራሳቸው ብዙ ጥረት እያደረጉ ናቸው። ከዛ ህፃኑን ጂያን ሂድሂድና ለእናት ይህን ፎቶ አሳያት እያሉ የፎቶ አልበሞች ያሉበትን አልበም ሰጥተውት በቀጥታ እሱም ወደ እናቱ ገባ። እናቱ ደግሞ በአንድ በኩል ማሊያ ስራ ረፍ ዶብኛል ካልሄድኩኝ እያለች ነው። ከዛ እሷ እማዬ ቆይ አንድ ጊዜ እኔ ይሄን ማየት አለበሽ እያላን ነው። ብዙ ፎቶ እየተመለከቱ እያለ በመሀል በመሀል ጂያን አሊያ እንዲሁ ህጻኑ ጂያን ሆነው የተነሱትን ፎቶ እያሳያን ነበረ። እነዚህን ፎቶች እያሳያት እማያናምርም እያላን ነበረ። ህጻኑ ጂያን የእሷ ልጅ ይህን ፎቶ በጣም ወዶታል። አንደኛውን እያሳያት ያኔ ለእሱ ልደት ጊዜ ፈረስ ሊጋልቡ ሄዱ ጊዜ የተነሱትን ፎቶ ነበረ። አልያን ብትሆን የጂያንን ነገር ዝም ብላ ትመለከታለች። እያየችው ልጇ ተመስጦ ይመለከታል። ከዛ ረፍ ዶብኛል ብላ ልትወጣ ነው ልጇን በዚህ መንገድ እየወጣች መንገድ ላይ በር አካባቢ ላይ ፓክ ይዘን እያየቻት ባጠገባ እያለፈች ነበረ። ነገር ግን ጂን ይሄ ነገር በፍጹም እንደማይረጋጋ እየገባው ያለ ይመስላል። ነገር ግን ሚኔን ማናገር አለበት። ሚኔን ሊያናግራት በቀጥታ ወደ ቤቷ እየመጣ ነው። እሷ ደግሞ ገና በር ላይ ስታየው በጣም ነበር ደስ ያላት። እንኳን ደህና መጣ፣ ትመጣለ ብዬ አልጠበኩም ነበረ። ግን ለመጨረሻ ጊዜ ከዚህ ቤት ስትሄድ ጥሩ ሁኔታ ውስጥ ስላልነበርክ ያው ትመጣለ ብዬ አልጠበኩም። ለማንኛውም ይሄ በር ግን ለአንተ ክፍት ነው። ታዲያ አትገባ አለችው። ትኩር ብሎ እያያት ነው። ከዛ ወደ ውስጥ ገባ። ላናግርሽ እፈልጋለሁ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 ተጀመረ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የሚጠይቅ ይሆናል። ሁል ጊዜ በኮሜንታችሁ፣ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።